ከአምስት ሚሊዮን ብር በላይ የሚገመት ንብረት የሰረቀችዋ የቤት ሰራተኛ በቁጥጥር ስር ውላለች። በቂርቆስ ክፍለ ከተማ ወሎ ሰፈር አካባቢ ከሚገኘው የመኖሪያ ቤት ከአምስት ሚሊዮን ብር በላይ የሚገመት የወርቅ ጌጣጌጦችና ሌሎችም ንብረቶችን የሰረቀችዋ ተጠርጣሪ በቁጥጥር ስር ውላ ምርመራ እየተጣራባት መሆኑን ነው የአዲስ አበባ ፖሊስ ጠቅላይ መምሪያ ያስታወቀው። ተጠርጣሪ ብርቱካን ቢያድጌ የወንጀል ድርጊቱን የፈጸመችው መስከረም 23 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ አንድ ወሎ ሰፈር አካባቢ ከሚገኘው መኖሪያ ቤት ከጠዋቱ 12 ሰዓት ገደማ ነው። ተጠርጣሪዋ በግል ተበዳይ መኖሪያ ቤት በቤት ሰራተኝነት ተቀጥራ ለዘጠኝ ወራት ያህል የሰራች ቢሆንም በዕለቱ የአሰሪዋን መተኛትን እንደምቹ ሁኔታ በመጠቀም በቁም ሳጥን ውስጥ ተቀምጦ የነበረውን የአንገት የእጅ፣ የጆሮና የጣት ወርቅ የብር እንዲሁም ወርቅ መሰል ጌጣጌጦችን፣ ሰባት የእጅ ሰዓቶችን፣ አምስት የተለያዩ ሞባይሎችን አንድ ታብሌት አንድ ፓወር ባንክ 12525 ብር እና 60 የእንግሊዝ ፓውንድ በአጠቃላይ 5258925 ብር የሚገመቱ ንብረቶችን በመስረቅ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 መካኒሳ አካባቢ ከሚገኝ አንድ ሆቴል አልጋ በመያዝ መደበቋን ነው ፖሊስ የገለጸውም። የግል ተበዳይ ንብረታቸው በቤት ሰራተኛቸው መሰረቁን ለፖሊስ ካመለከቱ በኋላ ፖሊስ በቅንጅት ባከናወነው የክትትል ስራ ንብረቱን ይዛ ከተደበቀችበት ሆቴል ከነ ኤግዚቢቱ በመያዝ ምርመራ እየተጣራ መሆኑን ተጠቁሟል። በአንዳንድ የቤት ሰራተኞች የሚፈጸም የስርቆት ወንጀሎችን አስቀድሞ ለመከላከል ህብረተሰቡ ሰራተኞችን ሲቀጥር ትክክለኛ አድራሻቸው የሚታወቅና ተገቢ ዋስትናን በማቅረብ የሚችሉ መሆን እንዳለባቸው ያሳሰበው ፖሊስ ከተቀጠሩ በኋላ ተገቢውን ክትትል ማድረግም እንደሚገባ ነው መልእክቱን ያስተላለፈው።